ኢትዮጵያ ከገነባቻቸው ስመ ገናና ረዥም እድሜ ካሉት ተቋማት አንዱ ነው። ይሄ ተቋም ይሄን ሁሉ የተጓዘበት ዘመን የሀገሪቷን ሉዓላዊነት የሀገሪቷን አንድነት በደም በአጥንት ከፍሎ ኢትዮጵያን ስጠብቃት የነበረ ትልቅ ተቋም ነው። እንደዛ ተጉዞ በተለያየው ጠውረዶች አልፎ ዛሬ ዘጠናኛ ዓመት ዘጠኝ ዜሮ ዓመት ላይ ደርሷል። በጣም እንደዚህ አይነት ተቋም ለማግኘት እዚህ ማገልገል ራሱ በጣም ጥቂት ሰዎች የሚያገኙት እድል ነው ያገኘ ነው እና ይሄ ተቋም መከበር አለበት፣ መወደስ አለበት፣ ለሕዝቡ ማወቅ አለበት። አካባቢያችን ማወቅ አለባቸው። ምን ያክል ልምድ ምን ያክል የውጊያ ልምድ፣ ምን ያክል የስልጠና ልምድ፣ ምን ያክል የጥገና ልምድ እንዳለው መታወቅ አለበት እና ዋናው መነሻ የምናደርገው እሱ ነው። ይሄን ካል አየር ኃይል አሁን የተያዘው በተጨባጭ አገሩን የመጠበቅ ሉዓላዊነቱን የማስከበር ስራዎችን ነው። ከዚህ ጎን ለጎን ደግሞ ትልቅ ተቋማዊ ግንባታ መከላከያ፣ መንግስት በሚሰጠን አቅጣጫ ተቋማዊ ግንባታም እያካሄድን ነው። ተቋማዊ ግንባታ ስንል አንዱና ዋነኛው የሰው ኃይል ግንባታችን በስልጠና በበረራ በተለያዩ ስልጠናዎች እያካሄድን ያለ ነው። የውጊያ መሰረት ልማት እየገነባን ነው። ትጥቆቻችን እያሻሻል ነው። አካባቢያችን ለኢትዮጵያ በሚመጥን አርገን ኤርፎርስ በመሰረቱ ለኢትዮጵያ በሚመጥን አርገን እየሰራን ነው። በተመሳሳይ ደግሞ ይህም በዓል አሁን የሰራናቸው ስራዎች ወይም ደግሞ አየር ኃይል የት እንደደረሰ ለህዝባችን ይፋ ለማድረግ ህዝቡ የራሱ ቤት መሆኑን የራሱ ተቋም መሆኑን እንዲያቅ ለዛ ተብሎ የታቀደ በዓል ነው። ሀገራችን ለብዙ ታሪክ ምናልባትም በአፍሪካ ቀንድ ብቻ ሳይሆን በአንባዝ ብዚ ሰዓት በአፍሪካም በዓለም ላይም የተለያየ ታሪክ ያላት በተለይም ደግሞ ራሷን ችላ የቆመች ሀገር ራሷን ያስከበራ የቆመችና ለዚህም ደግሞ ብቁ የሆኑ ጀግኖች ያሉባት አገር ነች። ራሳቸውን፣ አገራቸውን ለሌላ ባዕዳን አካል ያልተገዙ፣ እጃቸውን ያልሰጡ በጀግንነት አገራቸውን አስከብረው የኖሩ አገር ነች። ይሄ ሲጠቃለል በማንኛውም ሰዓት እስካሁን በታሪክ በተጻፈውም ባልተጻፈውም በኮሎኒ ያልተያዘች አገር ውስጥ መኖራችንና እዚች የዚች አገር ዜጋ መሆናችን በራሱ ኩራት ነው ማለት ነው። ለዚህም ደግሞ አንዱ የኢፌዴሪ አየር ኃይላችን የአንበሳውን ድርሻ ይወስዳል። በከተማችን ደግሞ ይሄ የኢፌዴሪ አየር ኃይል በከተማችን ውስጥ መገኘቱ ደግሞ ለብሾፍቱ ከተማ ሌላ ተጨማሪ ተደማሪ ውበት ብቻ ሳይሆን ከተማዋ ከፍ እንድትል ከተማዋ ደግሞ በሌሎች አካላትን ተፈላጊ እንድትሆን ተመራጭ እንድትሆን የነገ ባለራይ እንድትሆን አስችሏታል ማለት ነው። የዘጠናኛውን የአየር ኃይል አትሌቲክስ ሩጫ አየር ኃይላችን እድገት ሙሉ አቅሜ ሮጣ አለው በሚል መርህ በሀገራችን ትልቁ እንዲሁም የመጀመሪያው የሆነውን ውድድር ሊካሄድ ዝግጅቱ ሁሉ ስለተጠናቀቀ በዚሁ እኔ ደስታ የሚገልጽ ወዳለው ማለት ነው። እንደሚታወቀው በሀገራችን የጎዳና ውድድሮች ይካሄዳሉ። ይሁንና ግን በዚህ ልክ ደረጃውን የጠበቀ ውድድር ተካሂዶ አቅም እንዲሁም ይሄ ውድድር ደግሞ በአንጋፋው ተቋማችን የሀገራችንን ሉና ማስከበር ትልቁን ድርሻ የሚወጣውን በዚህ በአየር ሃይል መዘጋጀቱ ደግሞ አትሌቲክሳችን አገራችንን ከማስተዋወቃን ግን አትሌቶቻችን በዓለም አደባባይ አገራችንን ከፍ እንዳደረጉት ሁሉ ተቋሙም ይህን አገራችንን ሕልውናውን ያስከበረ ከፍ አድርጎ ትልቅ አገር ትልቅ እንደሆነች ያሳወቀልን ተቋም ስለሆነ እነዚህ ሁለት ተቋሞች በዚህ በዘጠናኛው በዓል ላይ ተገኝተው ይህንን ከፍ ያለ ዝግጅት በእነሱ መዘጋጀቱ በድጋሚ ትልቅ ደስታይ ነው የሚገልጽ ወዳለው ይህንን ያሰቡ አካላትንም ላመሰግነ በየበዓላት መካከል በዓላት በሚከበሩበት ጊዜ ስፖርት ፌስቲቫል የምናደረግበት ሶስት መሰረታዊ ነገሮች አሉ። በተለይ ደግሞ እንደ ሰራዊት አንደኛው ምናልባት ይሄ ስቴዲየም የተመሰረት ስንገነባ ከኋላችሁ ማንበብ ትችላላችሁ። የመጀመሪያ ሙሉ ጤናዊ አካላዊ ብቃት ካለ ነው የምትጠግ ነው የምትበረው መብረር እና መጠገን ብቻ ሳይሆን ደግሞ ተዋግተህ የምታሸንፈው የሚል መልእክት አለው። ይሄንን በራሳችን ጉልበት፣ በራሳችን ጥረት፣ በራሳችን እውቀት፣ በሰራዊታችን እውቀትና ጉልበት ስንገነባ አንዱ ትልቁ መልእክት ሰራዊታችን እንደፈለገ ተጣጣፊ ሆኖ እንዲጠግን፣ እንዲበር መብረር ብቻ ሳይሆን ደግሞ በሮ ጠላትን እንዲያሸንፍ